ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር መረጃዎች በሁለተኛ የዜና ወጃችን ዳግም ይዤ ቀርብ ያለው በቅድሚያ አርዕስተ ዜናዎችን በማስቀደም እጀምራለሁ። የፋኖ ኃይሎች ህወሀትና የኤርትራ መንግስት በአካል በሱዳን ተገናኝተው መከሩ በሚል በብልጽግና ቤት ከፍተኛ ድንጋጤም ተፈጠረ። የብልጽግና የደህንነት ተቋም ዘመነ ካሴ ደብረጽዮንና የኤርትራ መንግስት ኃይሎች በሱዳን ተገናኝተው እንዴት ይህንን መንግስት እንደሚጥሉም ስትራቴጂም እየወጡ ነው ሲል ተናግረዋል። የኤርትራ መንግስት ለአርበኛ ዘመነ ካሴን ጨምሮ ለበርካታ የፋኖ መሪዎችም የጀኔራልነት ማዕረግ ሰጠች በሚልም በብልጽግና ቤት ጥቁር ድንኳን ተጥሏል። ብልጽግናም በድንጋጤ የቀድሞ መከላከያ ጀኔራሎችን ከጡረታ እንዲመለሱ ጥሪ አቅርበዋል። ጀኔራል ሳሞራ ዩኑስም ዳግም ወደ መከላከያ ከጡረታ መመለሳቸው ተነግሯል። ጀኔራሉ የማንም ሽፍታም አያሸንፈንም ሲሉም የ የእብሪት ንግግር አድርገዋል። ዝርዝሩን ይዘነዋል። በሌላ በኩል በፋኖ ኃይሎች በጦሩ ገበሬዎች በአፋ ባህና በአገዛዙ ጦር መካከል የሚደረገው ውጊያም እንደቀጠለ ነው። የአገዛዙ ጦር በብዛት ሙትና ቁስለኛ የተደረገበት ሰፊ አውደ ውጊያም ተደርጓል። የፋኖ ኃይሎች ዋነኛም የጦር ስትራቴጂክ ስፍራ የሆኑም ቦታዎችንም ተቆጣጥረዋል። ከተሞችንም በእጃቸው አስገብተዋል። ዝርዝሩን እናስደምጣችኋለን። በሌላ በኩል በሐኪሞች ጉዳይም አዲስ መረጃ ወጥቷል። ጠቅላይ ሚኒስትሩ ራበን ለሚሉ ዶክተሮች የሕክምና ባለሙያዎች ላይ አላግጦባቸዋል ወደፊት ማየት የማይችሉ ሲልም ፈርጇቸዋል። አዳነቻቤም ዶክተሮችን ሰብስባ ኑ ላሞኛቹ አይነት ንግግር አድርጋለች። የሕክምና ባለሙያዎችም ከመንግስት ጋር ድርድር ማድረጋቸው ተሰምቷል። በጥቅሉ ከሐኪሞች ጋር በተያዘም የተሰሙትን አንኳርና አዳዲስ መረጃዎች እና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 ፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም አንዋር አደም የተባለ አንድ ዶክተር ለህዝቡ አድርሱልኝ ብሎም የላከልንን ጽሁፍ እናገራችሁ። የተከበርከው የኢትዮጵያ ህዝብ ሆይ ባለፉት ሳምንታት ሐኪም ባነሳው ጥያቄ የተሰማኝን ነገር ነሆ ልንገርህ በማለት ይጀምራል። በመጀመሪያም ጥያቄውን የጠየቅነው የእኛን መንግስት ሳይሆን በቀኝ ግዛት ዘመን ያክል ያለነው የተሰማኝ አዎ፣ የአንድ ሀገር መንግስት የራሱ የሆኑም ጤና ባለሙያዎች ተቸግረናል ሲሎም እንደዚህ ይጨክናል ብዬም አስቤም አላውቅም። የሀገሬም ጉድ አየሁት። የትምህርት ስርዓቱ እድሜውን በትምህርት ለጨረሰም የጤና ባለሙያ ክብር ነፍጎም። ድሮ ህፃን እያለ ሁሉም ዶክተር መሆን እፈልጋለው እንዳላለም፣ አሁን በቲቪ ሳይቀር ምን መሆን አትፈልጉም ሲባል ዶክተር ማለት ተጀምረዋል። ሁሉም እንኳን አልተማርኩኝ እያለ ነው። ያው ስለ ጤና ስርዓቱም ሆድ ይፍጀው። የሰብአዊና ዲሞክራሲያዊ መብት ጉዳይም አየ ነው። ራበኝ በ ህይወት መኖር አቃተኝ ይላለ ሰው። ዱላው ማሰሩና ማስፈራሪያው እውነት ማሳዘን ብቻም ሳይሆን ቅስማችንንም ሰብሮናል። የሀገሬ የፍትህ ስርዓትን አየሁት። እንኳን ሀገር ማሸበር ይቅርና በጦርነትና በወረርሽኝ ሰዓት ከፊት ቆሞ ሀገርን የታደገውን ሐኪም ራበኝ ሲል አሸባሪ ብሎም መወንጀል ምን ይሉታል? ህግ አስከባሪውም እድሜ ልኩን ሳይደላው ራሱን ሳይሆን ለሌላው ወገኑ የኖረውን ሐኪም ደበደበው። የሀገራችን ሚዲያም ስለምናቃቸው አ አልገረመንም የሃይማኖት አባቶች ዝምታም አስደንግጦናል እሱን ለፈጣሪ ትተነዋል ብቻ ምን አለፋችሁ በእነዚህ ጥቂት ጊዜ ትምህርት ጤና ፍትህ መብት ህግ መንግስት የሚባሉ ነገሮችም የቱጋ እንዳሉ አየን በሀገሬም ተስፋ ቆረጥኩኝ ከዚህ በኋላ የመኖር ጥያቄያችን ካልተመለሰም የሚፈጠረው የቻለ ሀገር ያልቻለ ደግሞ ሙያ ይቀይራል እነዚህን ያልቻለ ደግሞም እስኪችል ድረስ እየራበው ይሰራል ግን ከመኖኝ ቢበዛም ስድስት ወር ቢሰራ ነው። እናም የተከበርከው የሀገሬ ህዝብ ሆይ ከዚህ በኋላ ሐኪም ሲያረፍድ የታክሲ ችግሮት እንጂም ሌላ አይደለም። ከዚህ በኋላ ቀዶ ጥገና የሚሠራ ሐኪም ቁርሶን ምሳውን ያልበላም የራበው ሐኪም መሆኑን እወቅልን። አዎ ከዚህ በኋላም ነጭ ጋውን ለብሶም የምታየው ጤና ባለሙያ በሙሉም የለበሰው ጥቁር ማቅ ነው። ፍርዱን ላንተው ትቸዋለሁ። ዶክተር አኗር አደም ነኝ። አሁን ላይ ራሴን ዶክተር ብዬ ለመጥራት ልቤ ቢሰበርም ሲል አኗር አደም የተባለ ዶክተር ለሚዲያችን ይህንን ጽሁፍ አጋርቶናል። ነገር ግን የብልጽግና ካድሬዎች የዶክተሮችን ትግል እንዲህ ይተነትኑታል። ይህ የምታዩት ግለሰብ በብልጽግና ፓርቲ ቀጥተኛ ሚዲያ ቀርቦ ነው እንዲህ የሚናገረው። እስኪ የሚለውን አድምጠነው እንመለስ። ፈጣሪ እንኳን ኢትዮጵያን ቢበራ ይህንን ችግር በአንዴ ማቀለል አይችልም። ሲጀመር ፈጣሪ የሁሉንም ህዝብ ችግር ማቀለል አይችልም። ፈጣሪ የማይችለውን የህዝብ ችግር ማቃለል መንግስት አይችልም። ለዚህ ነው በዓለም ላይ ነው ሁሉንም በዓለም ላይ ያለውን ህዝብ ፈጣሪ ነው የፈጠረው። ፈጣሪ የፈጠረው ህዝብ አንዱ ድሃ ነው፣ አንዱ ሀብታም ነው፣ አንዱ ጤነኛ ነው፣ አንዱ በሽተኛ ነው፣ አንዱ የበለጸገ ነው፣ አንዱ ችጋራም ነው። ስለዚህ ፈጣሪ ሁሉንም ማስተካከል ያልቻለውን መንግስት ኦቨርናይት አንድ ነገር ይቀይር ብሎ እንደዚህ አይነት ነውጥ ማንሳት አግባብ ግን፣ እነሱ እነኚህ የህክምና ባለሙያዎች የደሞዝ ጥያቄ ብቻ ሳይሆን ስግብግብነት ሊያውቅ ይገባል። ጆሮቸውን ይዞ ነው እዛ ሆስፒታል አምጥቶ መስራት ያለበት ወይም የግል ሆስፒታል ውስጥም እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ያው የግል ሆስፒታሎች ውስጥ መስራት የለባቸው። የትኛውም የግል ሆስፒታል ውስጥ እንዳይሰሩ ላይሰንስ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ወጥተው እንዳይሰሩ ላይሰንሳቸው መነጠቅ ነው ያለበት። ይህ ከገረማቹ አይግረማቹም። ከዚህም የባሰውን ጠቅላይ ሚኒስተሩ ይናገሩታልና፣ የሀገሪቷ ጠቅላይ ሚኒስተሩ ሳይቀር የብልጽግናው ደሴት ሊቀመንበር የጤና ባለሙያዎችንና መምህራንን እያነሱ ላሉት ጥያቄም የሚሰጠው መልስ ቪዥን የሌላቸው የሚል ሆነዋል። ርቧቸው የሚያለክሱትን ልጆቻቸውን ቪዥን ያጉርሷቸው የሚለው ጥያቄም ለጠቅላይ ሚኒስተሩ የሚቀርብ ነው። ነገር ግን ጠቅላይ ሚኒስተሩም እንዲህ በአምባገነንነት ይናገራል።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 የጤና ባለሙያዎች ከመንግስት ጋር ድርድር ጀመሩ። የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቶም ሶስት ሳምንት የሆናቸው የጤና ባለሙያዎች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 አገራዊ የስራ ማቆም ማድረጋቸውን እያሳወቁ ሲሆን እስራትን ጨምሮ ከስራ መባረርና ጫናዎች እየደረሱባቸው እንደሆነም ተናግረዋል። ስራ ማቆም አድማውን ተከትሎ በተለያዩ የአገሪቱ ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎች ለመቅጠር ማስታወቂያዎችንም አውጥተዋል። ባለሙያዎቹን ጥያቄ ለመመለስ እንደሚሰራ ነገር ግን ስራ ማቆሙ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር በዚህ ሳምንት ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩም ታውቋል። በዚህ አራት ሰዓታትን የፈጀው ንግግር በሚኒስቴሩ ጥሪ የተደረገላቸው መሆኑን ለቢቢሲ የተናገሩት የንቅናቄው አስተባባሪና በንግግሩ የተሳተፉት አንድ ሐኪም አራት ቅድመ ሁኔታዎችን ማስቀመጣቸውንም ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱም፣ ከስራ የተባረሩ ባለሙያዎች እንዲመለሱም፣ ማስፈራሪያና ዛቻም እንዲቆም፣ እንዲሁም የጤና ተቋማቶች እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎች እንዲያቋርጡ የሚሉ ቅድመ ሁኔታዎችን ማቅረባቸውን ገልጸዋል። የጤና ሚኒስተሯ እንዲሁም ሚኒስተር ደኤታው እንዲሁም አማካሪዎቹና ሌሎች የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄን እውቅና ማግኘቱን የጠቆሙት አስተባባሪው ጥያቄዎቹ በምን መልኩም እንመልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስተር በኩል የእኛን ፕሮፖዛል ተቀበሎ የሚለው ሀሳብ መቅረቡን የጠቆሙት ተሳታፊው ምንም እንኳን ከመንግስት በኩል የቀረበውን ሀሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹን አላሳመነምም ብለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስትር ዴኤታው ዶክተር ደረጀ ደጉማ የባለሙያዎቹ ጥያቄ ለረጅም ጊዜም ሲንከባለል የመጣ ውዝፍ መሆኑን አስታውቀው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙያ ፍቃድ እስከ መንጠቅ የደረሰ ሕጋዊ እርምጃም እንደሚወስዱም መዛታቸው የሚታወስ ነው። ይህ ንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫነው መብርታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡም ተናግረዋል። አሁንም ማስታወቂያዎች ይወጣሉ። ማስፈራሪያዎች፣ እዛቻዎች አሉ። ባለሙያዎች እስር ቤት ነው ያሉት፣ አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖም አግኝተነዋል ሲሉም ተናግረዋል። ሌላ የንቅናቄው አስተባባሪም የኢትዮጵያ ሰብአዊ መብቶች ኮሚሽን የሰማኮ ሶስተኛና ገለልተኛ ወገን ሆኖም እንዲያደራደር ቅድመ ውይይት እየተደረገ መሆኑን ለቢቢሲም ተናግረዋል። ባለፈው ሳምንት የኢሰመኮ ዋና ኮሚሽነር ብርሃኑም አድሎም መንግስት ለጥያቄያቸው ትኩረት ሰጥቶም ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥና ባለሙያዎቹም ጥያቄዎቻቸውን የህብረተሰቡን የጤናና የህይወት የመኖር መብቶችን አደጋ ላይ በማይጥል መልኩም እንዲያቀርቡ ጥሪ ያቀርበዋል። በመሀል ገብቶ ለማደራደር ተነሳሽነቱም ከኮሚሽኑ መምጣቱን የጠቆሙት አስተባባሪው በመንግስት በኩል ለመነጋገር ፍላጎት ቢታይም ከቃል በላይ ተግባራዊ እርምጃ እንደሚያስፈልግም ገልጸዋል። መንግስትና የጤና ባለሙያዎች ተደራዳሪ ቡድን በሶስተኛ ወገን በኩል ፊት ለፊት ለመነጋገር ቀን ባይቆጥሮ በቅርቡ እንደሚገናኙም ለቢቢሲ ተናግረዋል። ይሁን እንጂ ባለሙያዎቹም መንግስት እየወሰዳቸው ያሉ እርምጃዎችን ተንተርሰው የቁርጠኝነት ጥርጣሬም እንዳደረባቸውም አልደበቁም። ግልጽ የሆነ መልስ መስማት እንፈልጋለን። የቆምነው ለህዝብ እስከሆነ ድረስ ከአስራ ሁለቱ ጥያቄዎች በፊት አራቱ ጥያቄዎች እስካሁን አለመመለሳቸው እንኳን የቁርጠኝነት ጥያቄ ውስጥ ከቶናልም ብለዋል። ከአገሪቱ ካሉ ከ320ሺ በላይ የጤና ባለሙያዎች ውስጥ ከ65 እስከ 75 በመቶም ይሆናሉ የተባሉ ባለሙያዎች በንቅናቄው እየተሳተፉ እንደሆነ አስተባባሪው ተናግረዋል። ምንም እንኳን የሀገሪቱ መንግስት ለሳምንታት የጤና ተቋም ስራ አልተስተጓጎለም በሚል ቢሸመጥጥም የጤና ተቋማቱ ላይ የተፈጠረውን ጫና የሚያሳዩም የደብዳቤም ልውውጦችና ማስታወቂያዎችን ግን በስፋት እየወጡም ነው። ከዚህ የስራ ማቆም አድማ ጋር በተያዘ ባለፉት ሳምንታት ውስጥ ከመቶ በላይ የህክምና ባለሙያዎች ለእስር የተዳረጉ ሲሆን ዘጠና ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የቀጠሮ ጊዜም እንደተሰጣቸው ይታወቃል። ከዚህ ጋር በተያዘ ደግሞ ዛሬ አዳንች ለብልጽግናው ለብልጽግና መንግስት የተመቹ የህክምና ባለሙያዎችን ሰብስባም ማወያየቷም ተነግረዋል። በውይይቱ መካከልም ከንቲባዋም ኑ ላሞኛቸው የሚመስል ንግግር አድርገዋል። ሙያቹ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት ሰብአዊነት፣ ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ፣ ትልቅ ኢቲክስ የሚጠይቅ ሙያ ነው። አሁን በቀጥታ ከጦር ግንባር ወዳገኛቸው ሰበር ዜናዎች አልፋለሁ። አፋበሃ ጎጃ ማጎምድር ምድር ክፍለ ጦር በቲሊሊ ዘንግና ብርጌድ ቡያ ገረመው ሻለቃ ጥምረት ከግምጃ ቤት ወደ ቡያም የተንቀሳቀሰውን አድማ ብተናና ሚሊሻ ድባቅ መምታት መቻላቸውን የፋኖ ኃይሎች ገለጹ። በዛሬው ዕለት ከጠዋቱ ሶስት ሰዓት ጀምሮም ለተከታታይ ሁለት ሰዓት በዘለቀው አውደ ውጊያም ወዳደሩ ከመሸገበት ቦታ ከበባ በማድረግ ቲሊሊ ዘንግና ብርጌ ብርጌድ ቡያ ገረመው ሻለቃ በፈጸመው ጥቃት ሶስት ክላሽ ከነሙሉ ትጥቁ እንዲሆን አንድ አብራራው ሲማድረግ አምስት ሚሊሻና አራት አድማ ብተና ኃይል ላይ እስከ ወዲያኛው እንዲሸኙ ተደርገዋል፣ ሲሎም ይህ ፋኖ ኃይሎች ገልጸዋል። ቁጥሩ በውል አልታወቀም ሰራዊት ቁስለኛ ሆኖ ወደ መጣበት ግምጃ ቤት እየፈረጠጠ ገብተዋል፣ ሲሎም ይህ አካባቢው ነዋሪዎች ገልጸዋል። በሌላ በኩል የብልጽግና ኃይል በሸንዴ ወንበርማ ማርወለድ ቀበሌ በፋኖ ኃይል ላይ ከጠዋቱ 1 ሰዓት ሰዓት ከበባ ለመፈጸም ቢያስብም የሸንዲ ወንበር ማብርጌድ ንስር ሻለቃና የጓክሳ ብርጌድ አባላት ጋር በጥምረት ባደረጉት ኦፕሬሽን ለከበባ የመጣው የብልጽግና ጦር በደረሰበት ከፍተኛ ምት 17 ሙትና በርካታ ቁስለኛ ተሸክሞ ከፍተኛ ከባድ ኪሳራም ደርሶበት ወደ ምጣበት መመለሱ ተነገረ። በተጨማሪ በዚህ እለት የብልጽግና ወንበር አስጠባቂው ሚሊሻና አርማ ብተና እንዲሁም ፖሊስ ኃይል ከአዘና ከተማ በመነ አምብራ ደጋራናም ደጋራና ድኩሻ ቀበሌዎች ላይ ወረራ በማካሄድ በሕዝባችን ላይ ከባድ የሆነ ዘረፋና፣ እገታ፣ ጭፍጨፋ ፈጽሟል ሲሉ የፋኖ ኃይሎች ገልጸዋል። ከሴት ልጆች የእጅ ቀለበትና የጆሮ የወርቅ ጌጣጌጦች የአንገት ጌጣጌጦችና ቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪም የሶላር መብራት ፓናሎች ስለመዝረፉና የፋኖ ቤተሰብ ናችሁ በሚል አረጋውያንን እስከ መጫት ድረስ እገታ መፈጸሙን ለሚዲያችን የአካባቢው ነዋሪዎች ገልጸዋል። ይህንንም ተከትሎም ከዋለ ካደረ በኋላም የበቀል እርምጃ ለመውሰድ የጓክሳ ብርጌድ ኃይል በትላንትናው ዕለት የብልጽግና ኃይል ሬሽንናም ኃይሉን ጭኖ ወደ ድንኩሻን በመምጣት ላይ ያለም በፋኖ ኃይሎች ስልት አማካኝነት የጫነውን ሬሽን ሙሉ በሙሉ የማድረኩት ሲሆን በወሰዱትም ኦፕሬሽን አስር ሙትና በርካታ የብልጽግና ኃይል ቁስለኛ በማድረግ የብልጽግና ኃይል ተቆጣጥሮት የነበረውን ቀጠና ለማስለቀቅ ችለዋል። ከዚህ በመቀጠልም በትላንትና ሁለት መነሻውን ሸንዲ ከተማ ያደረገውን የብልጽግናን ቡድን ፋኖን አጠፋለሁ በሚል ሳቤ ወደ ድንኩሻም ቀበሌን በመምጣት ላይ ያለም። በፋኖ ኃይሎች ክንድ ብርቱም የጉግሳ ብርጌድ አባላት በሰሩት የደፈጣ ስልት አራት ሞትና ሁለት ቁስለኛ በማድረጋቸው የብልጽግና ኃይል ወደ መጣበት ቀጠናም ተመልሷል። በሌላ በኩል አፋ በሃ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ ሳንካራ ከተማን ሙሉ ለሙሉም ተቆጣጥሯል። በዛሬው ዕለት በቀን 21 ዘጠነኛ ወር 2017 የአቸፈር ወንድዬም የቢትወደድ አያሌው መኮንን ብርጌድ ሳንካራ ከተማ የሚገኘውን የብልጽግናን ሰራዊት ከበባ ውስጥ በማስገባት ጥቃት ያደረሰበት ሲሆን የፋኖ ኃይሎች ምት መቋቋም ሲያቅተው ሳንካራ ከተማን በመልቀቅ ወደ አሲኖራ እግሬ አውጪኝ በማለት ፈርጥጧል፣ ሲሉም የአይንማኞች ተናግረዋል። በአሁኑ ሰዓት ሳንካራ ከተማ በፋኖ ኃይሎች እጅ ገብታለች። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋ ባሃ ተጠናክሮ በቀጠለው የህልውና ተጋድሎም በበርካታ የወሎ ቤት አማራ ቀጠናዎች የብልጽግና ንቅስም እየሰበሩም ድሎችን እያስመዘገቡም ይገኛሉ። የብልጽግና መንግስት ዙፋን ጠባቂ ሰራዊት በርካታ የወሎ ቤት አማራ ቀጠናዎችን ነባር የፋኖ ዋና ዋና ይዞታዎችን አስለቅቃለሁ በሚል የጀመረውን መጠነሰፊ ማጥቃት ፋኖ በርካታ የደፈጣ ጥቃቶችን የከ ከተማ ኦፕሬሽኖችን ታጅቦም እቅዱን በማደናቀፍ ምልምል ሰራዊቱን ሙትና ቁስለኛ በማድረግ ድሎችን እያስመዘገበ ይገኛል ሲሎም የመረጃ ምንጮች ገለጹ። ወሎ ቤት አማራ ቀጠና የሚንቀሳቀሱት አምስቱ ኮሮች ላስታ አሳምነው ኮር፣ ልጅያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር አንድና ምስራቅ አማራ ኮር ሁለት በሚንቀሳቀሱባቸው ቀጠናዎች ይዞታዎችን ከማስጠበቅ ባሻገር ብልጽግና አገዛዙ በግፍ እያፈነ ለብለብ አሰልጥኖ ያመጣውን ሰራዊት በአውደ ውጊያም እንዲሁም ገደል በመግባትና በመኮብለል እያለቀም ይገኛል ሲሎም የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ በሌላ በኩል የብልጽግና ሚዲያዎች ፋኖ ህወሀት፣ እንዲሁም የኤርትራ መንግስት በሱዳን በአካል ተገናኝተው መከሩ ሲሉ ተናገሩ። ከፋኖ ዘመነ ካሴ ከህወሀት ደግሞ እነደብረ ጽዮን ከኤርትራ ኃይሎች ጋር የአብይን መንግስት ስለመጣል ስትራቴጂካዊ እቅድ እያወጡ ነው ደርሼበታለሁ ሲልም ብልጽግና ደህንነት ቢሮም ገልጸዋል። ይህ ብልጽግና ሚዲያዎች ባሰራጩት መረጃ እነ ዘመነ ካሴን ጨምሮም በርካታ የፋኖ መሪዎች ጀኔራልነት ማዕረግ በኤርትራ መንግስት ተሰጥቷቸዋል ሲሉም ገልጸዋል። በዚህም ከፍተኛ ፍርሃት ውስጥ የወደቀው የብልጽግና መንግስት የቀድሞ ጀኔራሎችን ወደ ውትድርና ተቋሙም እየጠራ መሆኑ ተሰምተዋል። ይህ ቀድሞ የመከላከያ ሰራዊቱ ዋና አዛዥ ጀኔራል ሳሞራይኑስም በአብይ አህመድ ቀጥተኛ ጥሪም ወደ መከላከያው ከጡረታ መመለሳቸው ተሰምተዋል። ጀነራሉ አፋር ክልል ባለማሰልጠኛ ተቋምም ስልጠና በመስጠት ላይ ሲሆኑም ከኤርትራ የሚመጣን ጥቃት እንዴት እንመክት በሚል እቅድ ማውጣት መጀመራቸውም ተሰምተዋል። ጀነራል ሳሞራይኖስ በማንም ሽፍታ ኢትዮጵያም አትፈርስም ሲሎም የእብሪት ንግግር ማድረጋቸውም ታውቋል። ይህ በእንዲህ እንዳለም በቤኒሻንጉል ጎምዝ ክልል ካሚሽ ከተማ ታጣቂዎች 18 ሰው ገደሉም። በቤኒሻንጉል ጎምዝ ክልል በካሚሽ ዞን ከኦሮሞ ነፃነት ሰራዊት ኦነግ ሸኔም ጋር ግንኙነት አላቸው በተባሉ ታጣቂዎች 18 ሰዎች መገደላቸው ተገልጿል። የአይን ማኞች እንደሚናገሩት ታጣቂዎቹ ረቡ ግንቦታ አንድ ቀን በጠዋቱ ሚዛጋም አካባቢ ላይ ጥቃት ሰንዝረዋል። በደርዘን የሚቆጠሩ ሌሎች ተጎጆችም ከባድ ጉዳት ደርሶባቸዋል ሲሉም የአይን ተቃዋሚዎቹ ተናግረዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል ባይኖርም ሪፖርተር ያነጋገራቸው የአካባቢው ነዋሪዎች የኦነግ ሸኒን እጅ እንዳለበትም አጥብቀው ይጠረጥራሉ። ብዙዎች ለደህንነታቸው ሲሉም አካባቢውን ለቀው ተሰደዋል። በመጨረሻም አንድ ታጋይ በምን ምክንያት ከትግሉ እራሱን ሊያገል ይችላል የሚለውን በተመለከተ ባልደረባ ያዘጋጀው ጥንክራለም ዓለም አድምጠነው እንመለስ። በአለም የትጥቅ ትግል ታሪክ ውስጥ አንድ ታጋይ የወጣለትን የትግል አላማ ሊክድ የሚችለው በአራት መነሻ ምክንያቶች ነው። አንደኛው የትግሉ ተራዛሚነት የሚፈጥራቸው ፈተናዎች፣ ይህንን ተከትሎ ውስጣዊ ጫናን መቋቋም ሲሳ ነው፣ ትግሉን በመካድ አፈሙዝ ወዳዞረበት ኃይል እጁን ለመስጠት ሊመርጥ ይችላል። ሁለተኛው የትጥቅ ትግል ውስጥ ተጠያቂነት በሌለው መንገድ ትግሉን ለግል ሀብት ዘረፋ ከዋለው በተለይም እንደ ማዕድን፣ ህገወጥ የሰዎች ዝውውር፣ እገታና ዘረፋ እንዲሁም ቀረጥን በመሰሉ ተዘው ታሪ ወንጀሎች የግል ሀብት ሲያካብትና መኖር ሲያጓጓው ሞትን መፍራት ይጀምራል። ይህንን ተከትሎ በዘረፋ ያካበተውን ሀብት ዋስትና ለማግኘት ሲል ትግሉ ሊክድ የሚችልባቸው መንገዶች አሉ። ሶስተኛው የወጣበትን አላማ ሲስትና የጥላት ሰርጎ ገብ ሰለባ ሲሆን ነው። አገዛዙ ታንኩንም ባንኩንም ተጠቅሞ የሚዋጋ በመሆኑ በምድርና በሰማይ ከሚያዘንበው ሰዓት ጎን ለጎን በጆንያ ሙሉ ብር ይዞ በካድሬዎቹና በጀነራሎቹ በኩል ከትግሌ ማስከበብለን የደለላ ስራ ይሰራል። የሰማዕታቱን የትግል አደራ በገንዘብ በኮንዶሚኒየም ቤት በቁራጭ መሬት የሚቀይሩ ካህዲያን የሚፈጠሩት በዚህ መንገድ ነው። አራተኛው የትግል ክህደት መንገድ ደግሞ በአመራር ጥበብ ማነስ የሚፈጠር ነው። የጦርነት መሪ ለመሆን የጦርነት ስነልቦና ይጠይቃል። ከሁኔታዎች ጋር ተቀያያሪ ያለመሆንና ከሞገደኛነት መራቅ የገድ ይላል። በመሪ ደረጃ ያሉ መስዋዕትነትን የትግሉ አካል እንደሆናም ነው። መሪው ቢሰዋም ተተኪ መሪ ለማውጣት አስበው ይሰራሉ እንጂ በመሪው መስዋዕት ሁሉም ነገር ከእጣ ፈንታው ጋር በማገናኘት ጦሩን የሚበትነው ከሆነ ታጋዩ ትግሉን ሊክድ ይችላል። ይህ ማለት በትግሉ ልክ አለመራመድ፣ የዓላማ ጽናት ማነስ፣ ወይንም ቅርብ አዳሪነት፣ ትግሉ ጠዋት ተጀምሮ አመሻሹን የሚጠናቀቅ የመሰላቸው በቀደመ ባህሪያቸው የጠባብ ቡድን ፍላጎት ተጠቂ የነበሩ ይህንን በሽታቸውን ደግሞ ወደ ትግሉ ሜዳ ይዘው በመግባት ለሌሎች ታጋዮች በመበከል ትግሉን የመበተን ስራ ሊሰሩ ይችላሉ። ይህንን ለመቀልበስ የቀውስ ጊዜ ጦርነት መሪ ስነልቦና ከሌለም፣ የአመራር ጥበብ ከጠፋ ትግሉ እየተናደም እጅ መስጠትን እንደነውር ሳይሆን አራስ እንደሚጠይቅ እንኳን ማርያም ማረችሽ አይነት እንኳን ተገላገልከም፣ እንኳን ተረፍክ የሚል ማህበረሰባዊ አቀባበል እንዲፈጠር በማድረግ ማህበረሰባዊ ስብራትን ያመጣል። ብልጽግናው አገዛዝ ከዚህ በላይ በቀረቡ አራት ምክንያቶችና ሌሎች ተያያዥ ሁኔታዎች የፋኖን ትግል ለመናድ እየሰራ ቢሆንም በአንጻሩ ትግሉ ኩልል ብሎ እየጠራ በመሄድ ላይ ነው። በእርግጥ አሁንም ከውስጡ ሆነው ለብልጽግናው አገዛዝ ኤጀንሲ ሆኑ ሰራዊቱን እየናዱ ያሉ አካላት አሉ። እነዚህኞቹ አካላት በዋናነት በቀደመ ባህሪያቸው የጠባብ ቡድን ፍላጎት ተጠቅ የነበሩ ይህንን በሽታቸውን ደግሞ ወደ ትግሉ ሜዳ ይዘው በመግባት የፈለጉትን ሲያጡ የተሸከሙትን መርዝ ወደ ሌሎች ተጋዮች በማስተላለፍ ሉን የመበተን ስራ እየሰሩ የሚገኙ ስለመሆናቸው ህዝብ እውነታውን መረዳት ጀምሯል። በርካታ መስዋዕትነት የተከፈለበት ያማራ ፋኖ ትግል በትግል ውስጥ የተፈጸሙ ክህደቶች ሁሉ ባለቤት እንዳላቸው ህዝብና ታሪክ እየመዘገበ ነው። ሁሉም ክህደት፣ ሁሉም ባንዳነት፣ ሁሉም ክፋትና መሰሪነት ባለቤት አለውና ለባለቤቱ በጊዜ ቆጥሮ ማስረከብ ይገባል። ስለዚህ ትግል አድካሚና ጠመዝማዛ ነው። ይህንን ሁሉ በጽናት መታገል ይጠይቃል። ስለዚህ የትጥቅ ትግልን ምንነት ያልተረዱም የአማራን ህዝብ ጥያቄ በውል ያልተገነዘቡም ጽናት የጎደላቸው የዛሉ የደከሙ በብልጽግና ማባበያ የተማረኩም ቀድሞውንም የብልጽግና ፋኖ የነበሩ በቀጣይ መክዳታቸው አይቀርም። በቀጣይ ላገዛዙ እጅ የሰጡ ፋኖች የሚል ዜና መስማታችን አይቀርም።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 በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር አሰማን።